ጽናት በዚህ ሰዓት ከባድ ችግር ውስጥ ገብታለች። እንግዲህ ባለፈው ትናንት በነበረው ውስጥ እንዳያቸው ትዝታ ፓላራይዝ አድርጋው፣ እንግዲህ ግርማ ሆስፒታል ገብቶ ስልክ ይደወልላታል። ጽናትም አባዬ ምን ሆነ ስትላቸው፣ ሆስፒታል የት ሆስፒታል ነው ብላ ሆስፒታሉን ተከታትላ ትሄዳለች። በዚህ ሰዓት ያገኘችው አባቷን ባጠበቀችበት መንገድ ፓላራይዝ ሆኖ ግማሽ ደሙ ደግሞ ከውስጥ ስላልፈሰሰ አመስ ሰርጀሪ እንደሚሰራ ስትነገር በጣም ነው የደነገጠችው። እባካችሁ መጣሁ ብላ እየሮጠች ሄዳ አልቅሳ አልቅሳ አባቷን አየች። ልጇም እሺ ምን ሁነሽ ነው ሲላት፣ ብሩኬ መጣሁ ብላ ሆነ ሄደችው። ከሄደች በኋላ እንግዲህ አባቷ ምንም ነገር ባላራይዙ ነው በማገኘቷ ይህ ሁሉ የትዝታ ሴራ እንደሆነ ገብቷታል። እና ትዝታን ተመልሳ ቤት ሂዳ ውጭልኝ እባክሽ ላይሽ አልፈልግም እዚህ ቤት ጭራሽ ላይሽ አልፈልግም በምትላት ሰዓት ትዝታ ደግሞ እንዲህ አባትሽ እኮ ታመዋል፣ ቤት እኮ ተሸጥቷል። ምንም ቤት እኮ የለሽም፣ ገንዘብ እኮ የለሽም። ተባብረን ብንረዳዳ ይሻልም ወይ ስትላል፣ አልፈልግም ከአንቺ በፍጹም ምንም አይነት እርዳታ አልፈልግም። አንቺ ተማሪ እኮ ነች፣ ከየት ታገኛለች እያለች ብታታልላትም ፅናት ግን በፀናችበት ቆይታ በፍጹም አልፈልግም፣ ውጪልኝ ስትላት ነበር እና ከዛ እንግዲህ ፍቅሩን ማግኝታው የሆነ ነገር አደረግኩት፣ ገደልኩት፣ እንዳት ያስወገድኩት፣ እንዳት ሲላት አይ በቃ እንደዛውን አንቺ ጨካኝ ምን አደረግሽ? ንገሪኝ እስኪ ሲላት እንዴ ልታዝንለት ነው እንዴ አለችው። ይሄ አላማችን አልነበረም እንዴ ስትለው አይ ላዝንለት አልነበረም፣ ግን እንደዚህ ምን አደረግሽ ብዬ ነው ሆስፒታል ገብቷል፣ ግማሽ አካሉ ፓላራይዝ ሆኗል ብላ ትነግረዋለች እና የቴ ነገር ተሳካ ስትለው በጣም ጉደኛ ነሽ አንቺ አላት ማለት ነው። ከዛ በኋላ እንግዲህ እንደዛ እያሉ እንደዚህ ያዘንክለት? አለችው። እንዲህ ሰው እኮ ነው ሰው በሰውነቱ አይታዘንም? እንዲህ ለዛውም የቅርብ ሰው አብሮ እኔን መሬት ለመሬት እንዲጎተት አድርጌው መጣው ብላ ትላለች። እንግዲህ ጽናትም አባቷን ለማሳከም ያላት ገንዘብ ምንም ባለመኖሩ በጣም አልቅሳ እሷንም ፊቴ እንዳላይሽ ከዚህ በኋላ ከፊቴ እንዳትሆኝ ስትል ትናገራለች። ከዛ በኋላ እንግዲህ ልጇን ይዛ እሷም ወታ ትሄዳለች ብሩክም ያንድ ነገር ስላየ እናቷ እንደሆነች አባቷን አንድ ነገር ያደረገችው እየተረዳ የመጣ ይመስለናል። ግን በመካከል ላይ አንዲት የተሰወረችው እናት ማናት የሚባለው ነገር በጣም አስገራሚ ነገር ሆኖ ተገኝቷል። እሱን እስከ መጨረሻ ከተከታተላችሁ ያቺ ድብቅ ሴትዮ ማናት የሚለውን እነግራችኋለን ማለት ነው። በዚህ መልኩ እያለቀሰች እያለች እንግዲህ እድሜ ውጭ ብላ አስወጣቻት። ከዛ በኋላ እንግዲህ ለብሌን ነገረቻት። ብሌን ደግሞ እንዴት ምን እናደረገቻ? ስለዚህ አሁን ምን ገንዘብ አጣሁ፣ አባዬን የማሳክምበት ምን ይሻለኛል ስትላት ያለን አማራጭ እኮ አሁን ታዲያ ትዝታ ነው። ሳትባክሽ ትዝታ ብለሽ እንዳትይኝ ትዝታን አልፈልጋትም እያለች ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም፣ ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ አድርጉ ማለት ነው። ጽናት በጣም አሳዛኝ ታሪክ ያላት ልጅ ናት። ሆኖም በትዝታ እንግዲህ እየተጎዳች ከእሷም አልፋ ከእሷም አልፋ እንግዲህ አባቷን አባቷንም እሷንም ለመጉዳት የተዘጋጀች ትዝታ አሁንም ቀጥላለች። እንግዲህ ያ የተደበቀ ሰውዬ ጋ ተገናኝቷ። እንዴት ነው ገንዘቡን ስጭኝ ሲል ይጠይቃታል። ትዝታ አልፈረምልኝም፣ ግን ተሳክቶልኛል። ጥሩ ድል ነዋ። አሁን ስማችንን ማዞር እንችላለን አለች። ገንዘቡን አዘጋጅተሻል አላት። አዘጋጅቼልሃለሁ አለችው። ግን መጀመሪያ አለችው መጀመሪያ ምን አላት ትዝታ፣ እኔ እና አንቺ በደንብ እንተዋወቃለን። እየደለልችኝ እንዳይሆን። እየደለልኩ አይደለም እውነታውን ነው። በመሀላችን አንዳንድ ነገር አትፍጠሪ ሲል ያስጠነቅቃታል። ምንም በመካከላችን የሚፈጠር ነገር የለም ብለዋል። እንግዲህ አሁን ትዝታ ሌባ ሲሰርቅ ይሻረካ፣ ሲከፈል ይጣላል ሆናለች ማለት ነው። ከዛ እንግዲህ ስትጨርሽ ነገር አለሙ መተስ ጨርሽኝ፣ እኔም ወደ ውጭ ሀገር መውጣት እፈልጋለሁ ብሏት ነበር። ጥሩ ጨዋታ ጀመርክ እያለች ከሱም ጋር እንግዲህ ቅራኔ ጀምራለች። ከዛ በኋላ እንግዲህ ፍቅሩ ሂዶ ለተሸፋፈነችው ሴትዮ ፓላራይዝ ሆኖ ሆስፒታል እንዳስገባችው ሲነግራት፣ እንዴት ግርሜሽ፣ ወይኔ ግርማ፣ እንዴት ይህን ነገር ይሆናል ውሰደኝ ሆስፒታል እያለችው ነበር። እንዴ ያን ሁሉ ነገር አድርገሽ እስከዛሬ ተደብቀሽ ኑረሺ አሁን ውሰደኝ የምትይው ምን ማለት ነው? ግማሽ ፓላራይዝ ሆኗል እኮ እያልኩሽ እያልኩሽ ነው አላት። እኔ እባክህ ፍቅሬ ውሰደኝ እባክህ፣ ግርማ ልይበት። እንደዛ በድሎሽ አሁንም ተወጀዋለሽ፣ እሱም የሚያውቀው ጉዳይ ይህ ሁሉ የትዝታ ሴራ ነው ትላለች የተሸፈነችው ሴትዮ። የሷስ እንዳለበት በምን ታውቂያለሽ? ይላል በፍጹም የሷ እጅ የለበትም። በዛ ላይ ሀብቱን ፈልጋ በግሏ ለማድረግ ነው የገባችው። አለስማማል ሆነው ሊሆንም ይችላል ይላል ፍቅሬ። እባክህ ውሰደኝ እያለኝ ትለዋለች ግን እሷ ምን ጊዜም ቢሆን አታስብለትም። ለሱ እያለች ነው። ይቺ ሰው ማናት የሚለውን መጨረሻ ታያላችሁ። ፅናት እንግዲህ በጣም አሟት ራሷን አሟት ሀሳብ እያጣች ከዛ በኋላ ፍቅሩና ትዝታም እየተጣሉ ይገኛሉ። ለምን አንድ ድርጊት ከመፈጸምሽ በፊት ለምን አትነግሪኝም? ለምንድ ነው ከጀርባዬ እየርሻለች የሚል እያጣላቸው ይገኛል። ሆኖም ግን አሁን ተስፋዬ ደግሞ በ ጽናትን ጠብቆ ሲያገኛት ጽናት አባቷ እንደታመመባት እና አሁን ለአባቷ እንጂ ለሌላ ቦታ እንድልላት ስትነግረው እሱ ደግሞ ያለው በቃ እንግዲህ ትዝታ ማንም ስለሌላት እጄ ላይ ተወርቅልኛለች ጽናት እያለች እየጠበቀች ትገኛለች። ጽናት ግን ያልታሰበ ነገር ገጥሟት በጣም ደስ ብሏታል። ቴክስት ገብቶ መቶ ሺህ ብር ይገባላታል። አባትሽን አሳክሜ ችላ እንዳትዪ በገንዘብ እጦት የሚል ነበር። ይህን ነገር የላከላትን ሰው ግን ግራ አጋባት ነው። ማን ሊሆን ይችላል? ማነች እች ሴትዮ? እንዴት ልትልክልኝ ቻለች? ይሄ ከዚህ ጀርባ ውለታ እንዳይመጣብኝ እያለች እየፈራች ነው አሁንም ግን ይቺ ሴትዮ ማናት የሚለውንም አሁንም እንግዲህ እንሰማዋለን እስከ መጨረሻ ማለት ነው። በዚህ ተደስታለች። ከዚህ አባቷን እንግዲህ መድኃኒት ለመግዛት እያሰበች እየሄደች መድኃኒት ለመግዣ ልስጥሽ ስትላተዘተ አልፈልግም፣ ያንቺን መድኃኒት መግዣ አልፈልግም እያለቻት ነው። ከዚህና አሁን ተስፋዬ ደግሞ ፍለጋ ጽናትን እየሄደ ነው አንቺ እኮ የረሳሽ መስሎች መጣሁ። እንዴት መጣሽ? በእውነት ምን መናገር እኔ ማንን የማስብበት እንኳን አንተን አማስብበት የለብኝም ስትለው፣ አባትሽ እንዴት ሆነ ሲለ ያው ነው ከባድ ሁኔታ ላይ ነው ያለው ትለዋለች። በጣም ፈርቻ አለሁኝ አባቴን። አይዞሽ፣ ፈጣሪ አለሽ፣ በምትፈልጊው ነገር እኔ ከጎንሻ አለሁኝ ብሏታልናሁን ተስበ እባክሽ እኔን አመሰግናለሁ አትበኝ። እኔ ምለው ምን አዲስ ነገር አለ? ምንም ነገር የለም ይላታል። በቃ አትመላለስ፣ እኔ ራሴ እመጣለሁ አለችው። እኔ እንኳ ለራሴ ጥቅም ነው የምመጣው አላት። ምንድን ነው ያንተ ጥቅም አለችው? የሆነ ቀይ የሚያበራ ሰው አለ፣ እሱን ለማየት ነው የምመጣው ይላታል። እንደዛ ከሆነ አልከለክልህም አለችው። ይህ ምስጢር ምን ይመስላችኋል? ወደ ሆስፒታል እየሄደች ነበር፣ ሸኛትና እንግዲህ እሱም ተመለሰ። እና እዚህ ጋር እንግዲህ ከሄደ በኋላ አባቱን ያገኛል። አባቱን አግኝቶ አባቴ እህት አለችኝ እንዴ እስኪ ንገረኝ ይለው የምልህ አባዬ እህት አለች ንገረኝ ሲለው እንዴ እህት አለኝ እንዴ ሲለው አንተስ? ማለት አላባቱ ከማሚ ጋር ሌላ ሴት ልጅ እህት ይኖረኛል አለ። እንዲሁ ለማወቅ ብዬ ነው አለው ከምታውቀው ውጭ የለም። እርግጠኛ ነው አባዬ አለው ከማሚ ወይ ባንተ? ምን አይነት ጥያቄ ነው የምትጠይቀኝ አለው። የለም አልኩ እኮ አለው። አባት ግን አሁን አሁን ተስፋዬ ጽናት እህቴና የሚል አስተሳሰብ አድሮበታል። ይህንንም ከመጀመሪያ በፊት ፍቅር ላጣራ ያለም ይመስላልና እና እንግዲህ ጽኑ የመድኃኒቱንም ገዝታ ትዝታም አልፈልግም ብላት እንግዲህ ስትሄድ ትዝታ በጣም ስለተናደደች እንዴ፣ ይቺ ልጅ ከየት ነው ገንዘብ የምታመጣው? ግርማን ለመጠየቅ መጣሁ አለቻት። መድኃኒት ልገዛ ነው። አንቺ ግን እንዳትመጪ እንዳትመጪ፣ አባቴ እንዲጠይቂ አልፈልግም። አረባክሽ ባለቤት ኮ ነው፣ ቢግና ፍች አልሆነም። ገንዘብ ከየት አምጥተሽ ነው መድኃኒት የምትገዢው? አለቻት ምን አገባሽ? እንደውም ሳይኖርሽ የተደረደርሽ እንዳይሆን አይደለም? አለቻት ኮራ ብላ የእኔን ራሴን ብር ልሰጪ ምን ያደርግልኛል? ድሮ ነበር እኮ ያንቺ ብር፣ አሁን እኮ ያንቺ ልሂድበት አለቻት ብቻ አሁን አይሆነ፣ እኔ ከአባቴ አጠገብ እንድትሆኝ በፍጹም አልፈልግሽም። አንቺ ሰላም የለሽም አለቻት ትሰሚኛለሽ አባቴ ጎን እንድደርሽ አልፈልግሽም፣ አለቻት። ትሰሚኛለሽ ለእኔም ባለቤቴ ነው ብረታል። ያንን ሁሉን ድርጊት አድርገሽ ባለቤቴ ስቲ አታፍሪም? አለቻት ፅናት ትዝታ። ከዛ እንግዲህ ደግሞ ብሌንና ትዝታ ይገናኛሉ። ስሚ ከዚህ በኋላ ፅናትን የሆነ ነገር አደርጋለሁ ብቲ መጀመሪያን ይነስቢ፣ አለቻት አረ እያስፈራራሽ ነው። እንደዛ ከሆነ ቀድሜ አንቺን እንደማስወግድ ስትል ብሌንን ትዝትባታለች። በነገራችን ላይ አግዝሻለሁ። እንደዛ ካልሽ ስታደርጌ ሆነ ይሳካልኛል፣ አሳይሻለሁ ብላ ዛተችባት። ከበሬ ላይ ዘወር በያለቻት ግን አንድ ነገር ልንገርሽ አለቻት። ምን አለች? እመኒ ጊዜ ይወስደዋል እንጂ ሁሉ ነገር የበላሻትን ትተፊባታለሽ አንቺ ዙረሽ ትገቢባታለሽ፣ ብላ ብሌን እንግዲህ ዝታባት ስትሄድ፣ አሁን ደግሞ ትዝታ ብሌንን የማጥፋት ዕቅድ እያቀደች ትገኛለች። በዙሪያዋ የሚጠራጠራትን ሰው ሁሉ ለማስወገድ እያሰበች ስለምትሄድ ማለት ነው። እና እንግዲህ ያ ደግሞ የተደበቀ ሰው ገንዘቡን የሚካፈለው ሰውዬ ትዝታ ከጀርባዬ እየሄድሽ ነው መሰል ተነግሬሻለሁ። አውቆ የተኛ ቢቀሰቅሱት አይሰማም የሚባል የለም። ስለምን የምታወራው ትለዋለች። ትዝታም አይ እኔ እና አንቺ የምንሸዋወር ሰዎች አይደለንም። እኔ ገንዘቡን ተቀብዬ ወደ ውጭ ሀገር ቶሎ መውጣት እፈልጋለሁ። ለዚህ ስራ እንደገባው ታውቂያለሽ። አስቢበት አላት አካውንቱ ላይ ገንዘብ አላገኘውም። ሰውየው ጉደኛ እንዳይመስል የት እንዳደረገው አላውቅም። ተምታት ተስማምተን የሰራ ነው። ይሄን ገንዘብ በፈጣን ካልሰጠሽኝ ጉድ ይፈላል እያላት ነው እንግዲህ። ይህን ማታደርግ የለሆነ ቤቱንም ሆነ ድርጅትን በስሜ ያለውን አዞረዋለሁ ብሏታል ማለት ነው። እንግዲህ ጉድ ልትሆን ነው። እና በዚህ አጋጣሚ ደግሞ የተሸፋፈነችው ሴትዮ የፅናት እናት ናት። የፅናት እናት በህይወት አለች። የፅናት እናት አልሞተችም። በጣም ደስ በሚለው ግን ለምን ተሰወረች የሚለው የሁላችንንም ጥያቄ ነው። ግን አሁን ፍቅሩን አደራ፣ ፅናትዬን ብቻዋን እንዳትተውብኝ አደራ ሰጥቻለሁ ስትል ነግረዋለች። ግን እሷም እንደውም ሆስፒታል ተደብቄ ቢሆን ሂጄ ሌው እያለች እያስገደደችው ነው ድርጅቱን መሸጥ ካልቻሽ ለምን ቤቱን አሸጭም? ሚላት ፅናትን የድርድሯ ጓደኛዋ ስለዚህ፣ እሱን አስቢያለሁ መልካም ሀሳብ ይሆንልሽና፣ ገንዘቤን ቶሎ ካላስገባሽ ቤቱንም ሆነ ንብረቱን በስም ያዞረዋለሁ ሲል አስጠንቅቆ አሳለፋት። ከዛ ፍቅሩ ደግሞ የት ሂደሽ ነው ሲላት፣ ግርማን ልጠይቅ። አታፍሪም እንዴ ትንሽ ግርማን ለመጠየቅ የምትሄጂው አንቺም አበዛሽው ሲላት፣ ምንም ስላቃጠለችኝ ያቃጥላታለሁ ብየሰድ እኔን አቃጥላ ሰደደችኝ አለ። አዎ ሆስፒታል ነው ልጁ አሁን ነው። ስለዚህ በዚህ መካከል ብሩኬ በጣም እየተጎዳ ጽናት ፍቅረኛ አላት እንዴ? ገንዘብ ከየታ ምታ ነው እንደምንም ብዬ ማጣራት አለብኝ፣ ግርማን የሚያሳክምላት ሰው ፍቅረኛ ሊኖራት ይችላል እያለች እንግዲህ ይህንን እያስገባች እያስወጣች እያለች ከዛ ድንገት ናሆም ተስፋዬን የሚያፈላልግላት ባቢሻ ከኋላዋ ሂዶ ጽናት ንክት ሲያደርጋት፣ ውይ መጣ እንዴ አትመላለስ። እንዴት ነው አባትሽ ተሻለው ወይ ሲላት፣ አይ ምንም አባቴ ነገር እያሳሰበኝ፣ አይዞሽ ከጎንሽ አለሁኝ እያሉ ሲሉ ድንገጽ እሷ ትዝታ ደርሳ ሲተያዩ፣ ትዝታና ልጁ በጣም ደንግጠዋል። እና በትዝታና በዚህ በባቢ መካከል ላይ አንድ ሚስጥር ይኖራል ብዬ አስባለሁ። እናንተስ? ምናልባት ይሄ ልጅ ይሆን እንዴ? አሁን ገንዘብ አምጪና ውጭ ወጣለሁ እያለ ተጀርባ ሰጥቶ የሚናገረው ባቢሻ ከሆነ ጽናት እንግዲህ ቤቱን ወደ እጇ ንብረቱን ታዞራለ ብዬ አስባለሁ። እናንተስ? እንግዲህ የጽናት እናት በህይወት መኖሯ እና አደራ ለፍቅሩ መስጠቷ በጣም አሪፍ ነው፣ ግን ለምን የራሷን ሰውራ ለመኖር እንደመረጠች ወደፊት የሚገለጽ ሊሆን ይችላል። ብቻ ጽናትን አደራ እያለች ነው። አሁንም ተደብቃ ሆስፒታል ሂዳ ግርማን ለማየት ተዘጋጅታለች። ጽናት እናት ጽናት በዚህ ሰዓት የእናቷን ፎቶግራፍ አንስታ እናቴ ኔ ሳልቻልኩም ምነው ካተገቢ ብትሆኝ ሊኑሮ ዛሬ ሳቃተኝ እያለች እንግዲህ በጣም የእናቷን ፎቶ ይዛ እያለቀሰች ትገኛለች። ግን እናቷን ስታገኛት ምን ትላለች ብላችሁ ታስባላችሁ? በጣም ከባድ ነው፣ በእውነት ከባድ ነው። ስለዚህ ምን አስገድዷት ነው በዛ ቤት ውስጥ ተሸፋፍና ተሰውራ ለመኖር ያሰበችው? ውጭ ሀገር ለሕክምና ሄዳ ስትመጣ እሷን አግብቶ ስላገኛት እንደሆነ ለፍቅሩ ጋር ሲያወሩ ሰምተናል ግን እንዴት ነው ታዲያ ተቀብራለች፣ ሙታለች ተብላ ከተቀበረችውን እንዴት አምኖ ተቀብለው ነው? በምን አይነት ዘዴ ተጠቅመውባቸው ነው? እሷ እስከታክማ ስትመለስ ቢያገባስ ለምን ለጽናት እናትነቷን ይፋዊ አላደረገችላትም ነበር? ይህ ታሪክ በገና ብዙ ያልታወቁ ያልተደረሰባቸው በውስጣቸው አሉ ማለት ነው። ጉድ ተመልካቾቼ፣ በጣም ጽናት ታሳዝናለች። አባቷ እንዲኖ ንብረቱም ሀብቱም ተመልሶ ደስታቸው ተመልሶ ያለባቸው ችግር ተላቆ ትምህርቷን እንግዲህ በአሁኑ ሰዓት ትታ የቤት ደሞዝ ሰራተኛ እንኳ ሊሆን ብትላት ለቢሌን የአራት ሺህ ብር ደመወዝ አንቺ ምን ሊያስተዳድርሽ ነው፣ የትዝታን እርዳታን ጠይቅ ስትላት ግን፣ ፈጣሪ ግን ማንነቱ ባልታወቀ እየደረሰላት ይገኛል። እኔ ግን እናቲቱ ናት የምታስልክላት ብዬ አስባለሁኝ።